በዱባይ እንትን ላይ ዞር ዞር ማለት ነው እንጂ ዞር እንደ ማሳየት ነው። አሳየው ላላየው፣ አቤት አቤት! በፊት የነበርሽው የእሱ ሚስት ይልቃጠልልሽ ያቃጥላል። ከጂጂጋ ጋ ፍሬንድ ሁኑ፣ ጂጂን ተደዋውሉ እና ከጂጂ ጋ አንድ አይነት ወሬ ስለሆነ ያላችሁ የጂጂን ስልክ ቁጥር ስጧት። ይህን የመሰለ ስትንከረፈፊ አምልጦሽ እስቲ የጂጂን ስልክ ፈልጉና አገናኟቸው። ብሶታቸው አንድ አይነት ስለሆነ እየተደዋወሉ ያልቅሱ። ምን ይደረጋል? ለጂጂ ስልኩ አንስጧትና ከጂጂ ጋር አምልጦች መጥቶ ነው። በምን አመለጠሽ? እንዴት አመለጠሽ? ብራለሽ አልተባለም? ምን አንሶት ነው የወጣው ከአንቺ ተንከርፈሽ ተኝተሽ የማታውን ጉዳይ? ወይስ ጂጂ እንዴ? ጉጂ ማታማ ከላይ ናት። ጂጂ እርግጠኛ ነኝ ይህን አግኝታ ጂጂ ከላይ ሆና ጉቺ ይህንን ልጅማ ትዘውረዋለች። አንቺ ይህን ልጅ እንዴት አስመለጽሽ? ይህን ያንድ ልጅ ወልደሽ ረስተሹ ብለሽ ልጅ ሽሎ ታጫውቺ ቢያየለ ቢያየለ ጥሎ ሽልመ ብሎ ነው የሚሆነው። እግዜ ሊሆንሽ አዎ፣ ያስለቅሳለ ይሄ ልጅ ያስለቅሳል። እውነትሽን ነው ማንም ቢያጣው የሚያስለቅስ ልጅ ነው። ጉቺ ግን ቱ ታውዘን ትዌንቲ ፋይቭ ጉቺ የሂሮ ሚሊየን እንኳን የሚደርስሽ፣ እንደዚህ አስደስትም ልጁ በጣም ጉችጌ። ይህ በሶፍት ታስሮ በሶፍት ሲቆጡት እራሱ በሶፍት ታስሮ የነበረ ልጅ ምን ጣለልሽ ጓደኛዬ። እንኳን አደረሰሽ፣ ለአንቺ የደረሰ ለሌላችሁም ይድረስላችሁ። የኔ እናት ወይ ጉችጌ፣ ማር የመሰለ ልጅ ጊዜ እርገጠመሽ አይደል? እንኳን ወደልሽ ጓደኝ። እኔ ማታ ማታ ኮ በቃ ለንጥም ትናንትና ደግሞ ከኤርፖርት ዕቃ መቶልኝ ነበር። እሱን ሳስተካክል ምናምን በጣም ደክሞኝ ነው እንደ ሆልዳይ ስራ ሆኜ የተኛሁት እና ጠርተሽ ነበር። ኦኬ ይገርመብሻል፣ አለች አያቴ። ሀያቴ እያለ የት ሄደ? ሀያቴ ሀያቴ ምን አሉን ያለ ዞር ስትል ዞር ብለሽና ነው ዞር ብለ እንትን ቅዘን ያለው ልጅ የት ሄደ? እግዚአብሔርን የት ሄደ? እሱ በጣም ፈል የሆነ ልጅ እኮ ነው። የት ሄደ? ሀያቴ እንዲህ ብለው፣ ሀያቴ እንዲህ ብለው። የት ሄደ? ዝርያ አማራችሁ አጠፋችሁት እንዴ? የት ሄደ? ሩሚ በትርፍ ሰዓት ሻግቢኝ ወይ ጉድ! ያገባሁት እኮ ተጋሩ ነው። ትርፍ ሰዓትም የለውም እንደምታየው፣ ጠዋ ከስራ ሲወጣ ሲክስ የተገናኘን እስከሚሄድ ሲክስ ድረስ ተገጣጥመን እንደ እንትን ነው በቃ መርፌና ክር ታቃለን። መርፌና ክር ሮለን ነው ከእናንተ ጋር ዚጠዋ ተለፈልፋለሁ። ከዛ ወደ ስራ ሄዳለሁ። የት አለ ትርፍ ሰዓት? ለራሴም የለኝም። ያለኝ ሶስት ልጆች አሉኝ። ከዛ የተረፈኝን ደግሞ እንደምታየው ለልጆቼ ሼራ ኬታ ምጥቼ ፓርታይም ላግባ ተጋሮ ታገባ፣ መተፋፈኛም የለም በቃ የምታስበው እሱን ነው። ስትወጣ ስገባ ባሌ ምናምን ነው እንጂ ወይ ትርፍ ሰዓት። በትርፍ ሰዓት ሻግቢን ያልከው ኬታ ምጥቼ ኬታ ምጥቼ በትርፍ ሰዓቴ ላግባ? ተው እንጂ ሙድኔ ላይ ልትይዝ ትርፍ ሰዓት የለኝም። ፉልታይም ባለትዳር ነኝ። አይ ኖው አንዳንድ ሰው በቁርባን ካልተጋባ ፓርታይም መጀናጀል ያለ ነው። ቢኮዝ ያ ሰው ከተዋደዱ ኦርቶዶክስ ከሆኑ በቁርባን ተጋብተው ተከባብረው ነው መኖር ያለባቸው። በቁርባን እኔና ባሌ አልቆረብንም። እንደ እግዚአብሔር ፍቃድ አንድ ሁለት ዓመት እኔና በቅዱስ ቁርባን ተቆራርበን ተከባብረን ልንኖር ወስነናል። እስከምናደረገው ግን ትንሽ ብጀናጀን አይደብረውም ባል፣ እርግጠኛ ነኝ የመርካቶ ልጅ ነው። ግን የት ቤት በኩል ልጀናጀን? ወፍ የለም ምን ግጥም ብሏል። ታይሙ እና ጅንጀናም የለም ምንም የለም ፉል ታይም ባለ ትዳር ነኝ። ፓርታይም የሚባል ወፍ የለም አልኩ። ሰባት ጊዜ ሌሊት አስበው ሙቋ ውስጥ ተዘፍዘፌ ስንት ስፖርት ወክ አርጌ ራሱ ተበረታተቸው ወደ ስራ ነው። እንኳን ፓርት ታይም ልጀናጀን ምንም ቁሩር ታይምም የለም ምንም የለም ወፍ የለም። ጀግና ስታገባ እንዲ ነው ራስ ስትር ብለ ትኖራለ። እንደኔ ፈልጋችሁ ተጋሮ አግቡ። ተጋሮ ማታም ሲተኩስ ቀንም ሲተኩስ ነው የሚያድረው። የገጠመኝ ይሄ ነው እኔ? ተኩስ ላይ የማታውም የቀኑም አሪፍ ናቸው። ተጋሮ ወንድ እንደሱ ከሆነ ሁሉም መቼም ቀምሰን ሁሉን አናይ፣ ያው አይቻልም። የማይቀመስ ነገር ነው። ግን እንደኔ አይነት የገጠማችሁ ሰርግሽ መቼ ነው? በጣም ሰርጌን ለመቆርጠም በጣም ብዙ ኢትዮጵያ አብለሽ ደግሞ ጣፍ እየከፍተሽ እየጠበቅሽኝ እንደሆነ ይገባኛል። ነገርኳችሁ። የኔ ሰርግ መግቢያ ያለው ሳቢ እያጠራቀማችሁ በነፃ ብለ የምትመጣው ይሄ አሸ ወይና ወይና የሚባለው አይነት ሰርግ አደለም። ኔ የምለግሰው አዩሽ አላዩሽ መጣው ቀረው የሚባል ሰርግ ሰርግ ደርሼ ልምጣምና የሚባል አደለም። ቀን ሙሉ ከኔ ጋ ናችሁ መቶ ፓውንዳችሁን ዘጭ አርጋችሁ ከፍላችሁ እንጂ የአንተን ከርስ በነፃም ሞላው የለም። መቅዶን ለመቅዶን ያልሰጥም እንዴ? ገንዘቡንና እኔ ስቱዲዮ ፎቶ ስቱዲዮ ነው፣ የመስክ ፎቶ የስቱዲዮ ፎቶ ተነስቼ ውሃ ምን ምን ብለን ተነስተን ተጋባን ብዬ ያንተን ከርስ ነ ምን አስሙለኝ? አሸሸ ገዳይ ቢ አ ገዳዬ አሸሸ። ከዛ ምንድን ነው የሚተርፈን? ሁለታችሁ ታነሱን አላችሁ። ሙሽራ የሴቷ ሙሽራ ወደ ላይ ጨፍሩ አዳጅት። ከዛስ እኔ ሮማን ፋራ መሰልኩ? እንዲ በዚህ ዘመን በራሴ ገንዘብ ደግሼ አሸወይ ነ ሳቤት፣ ከፍላለን ኦንላይን ይለቀቃል። ትኬቱን እንደገዛችሁት ሁኔታ ወጪን ጠቅላላ ከበር የሚያደርግ ከሆነ ዋይኖት እንደግሳለን። በእኔ ብር ግን ሰርጋፍን ከፍተ ክትፎ ልትበላ የምታስብ ካለ የማጭ ቦምብ ብላይ የለም። መደገሳችን አይቀርም። ትኬቱ ኦንላይን ይካሄዳል። ገንዘቡ ኤኒ ከሰርጉ የተረፈ በመጽሐፍ ቅዱስ ብዬ የምላለው የተረፈው ገንዘብ ጠቅላላ ለመቅዶንያ ነው። ወደ ኪስ የሚገባ ወፍ የለም። ሰርጉን አስተካክለን ጨርሰን የተረፈው ገንዘብ ኤኒ በሳቤስቲ ፔኒ ሶስት ሰዎች አቋቁመናል፣ ብሩን ኮንትሮል የሚያደርጉ የተረፈውን ጠቅላላ ለመቅዶኒያ ወደ እኔ የሚገባ የለም። በራሳችሁ ገንዘብ በራሳችሁ ሰርግ ማለት ነው። ሰርጋችን ሰርጋችን ነው በሚል አብረን እንደግሳለን። ዘፋኝ እንደብራችሁ መርጠን፣ የፈለጋችሁ ዘፋኝ አቅማችን አይችልም። በዲጄ ካላችሁ በዲጄ አርገን ደሞ ለአዳራሽ እዚህ ሰፊ አዳራሽ ሞልቷል ሰፊ አዳራሽን ከፍታለን በቃ